ኢትዮጵያን ወደ አሰብ ወደብ ያቀረባት የዓለም አቀፉ ሕግና አነጋጋሪው የኤርትራው ከፍተኛ ባለሥልጣን ዛቻ። ዛሬ ኤርትራ በያዘችው መልክና ቅርጽ ዓለም ያወቃት ፀሐይ የሞቃት ሆና በጊዜው በነበረው መንግሥት ያላለሰለሰ ድጋፍና ጥረት ሉዓላዊነት ተጎናጽፋ ዓለም አቀፍ መዋቅሮች መንበር ይዛ የምትገኝ ስለ ራሷ የተጋነነ ግምት ያላት ጉረኛ አገር ናት። በየጊዜያቱ በየዘመናቱ ከኢትዮጵያ ጋር መነካካትና የጦር ጉሰማ ማሰማቱን አሁንም ቀጥላበታለች። ብዙዎችን ካነጋገረው የኤርትራው ከፍተኛ ባለሥልጣን የቀይ መስመር ተጥሷል ዛቻ ኢትዮጵያን ወደ አሰብ ይጎትታታል ተባለለት የዓለም አቀፍ ውግ ድረስ በትንታኔ እንመለከተዋለን። ውድ የቻናላችን ተከታዮች እስከ ትንታኔያችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሻግራችሁ። ኢትዮጵያ በአሰብ ወደብ ላይ ያላት መብት በዓለም አቀፍ ህግ እይታ በሚል ዶክተር ያዕቆብ ኃይለማርያም በአንድ ወቅት እጅግ አስገራሚ ሐተታ ይዞ ወጥቶ ነበር። በጊዜው የነበረው መንግስት ባለው አቅም ለኤርትራ እውቅና መከልከል ይቻለው ነበር ወይ የሚለውን አጠያቂ ሁኔታ ወደ ጎን ትተን ህጉን በተመለከተ ግን በወቅቱ የነበረው መንግስት ለኤርትራ እውቅና ሰጥቶ ለሌሎች ተምሳሌትነቱን እንዲከተሉ ሁሉን አቀፍ ዘመቻ ባያደርግ ኖሮ የኤርትራ መገንጠል የዓለም መንግስታትንና የአፍሪካ አንድነት ድርጅት ቻርተሮችን የ1964 የአፍሪካ አንድነት ድርጅትን የካይሮ ውሳኔ በቀጥታ ስለሚጻረር የዓለም መንግስታትም ሆነ የአፍሪካ አንድነት ድርጅቶች አባል ለመሆን መቻሏ አጠራጣሪ በሆነ ነበር። ብዙዎቹ የአፍሪካ ሀገሮችም እውቅና ባልሰጧት ነበር። ያኔ የነበሩ ባለሥልጣናት ቀድሞ ነቅተው ቢሆን ኖሮ ዛሬ ከሶማሊያ ተገንጥላ የራሷን መንግስት ያቋቋመችው ሶማሌላንድ የገጠማት የእውቅና ችግር በኤርትራ ላይ በደረሰ ነበር። ወርቅ ላበደረ ጠጠር ይሉሃል እንዲህ ነው። አሁን ኤርትራ በምስራቅ አፍሪካ ከኔ በላይ ማናለ በማለት ያዙ ይዙኝ ልቀቁኝ እያለች ነው። ከሁሉም አስደንጋጩ ደግሞ ቀይ መስመሬ ተጥሷል ስትል ማስጠንቀቂያ እስከ መስጠት መድረሷ ነው። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሚያራምዱት የሏላዊ ጎረቤት አገርን ግዛት የመቆጣጠር ፍላጎት ሊታሰብ ወይም ሊታለፍ የማይችል ቀይ መስመር ነው በማለት በማህበራዊ ትስስር ገጻቸው ላይ ጽፏል። የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የጎረቤት ሀገርን ግዛት የመቆጣጠር አጀንዳቸውን የሚያንጸባርቁት ሲያሻቸው በወታደራዊ ኃይል በ ማስፈራራት እና ሌላ ጊዜ ደግሞ ታሪካዊ ወይም ህጋዊ የሚሏቸውን ምክንያቶች በመደርደር ነው በማለት የማነ ተችተዋል። የማነ አያይዘውም ይህ አይነቱ የኢትዮጵያ ፖለቲከኞችና ቡድኖች አካሄድ ከፍተኛ ፖለቲካዊ ስድብ ነው በማለት ወቅሰዋል። የሁሉ ትቢትና የጦርነት ደባ ከየት መጣ ብሎ መጠየቅ ያስፈልጋል። ኢትዮጵያ የባህር በር ጥያቄ ካነሳች ወዲህ ኤርትራ እንቅልፍ አልባ ሆና ቀርታለች። አስገራሚ ነገር ደግሞ በ1991 አሰብን በሚመለከት ትንቢት የሚመስል ሀተታ ወጥቶ ነበር። የኤርትራ ሉዓላዊነት የተረጋገጠ ተመለከተ ሆኖ ሳለ የኤርትራ አካል በሆነችው በአሰብ ወደብ ጉዳይ ኢትዮጵያ ምን ይገባታል? በኤርትራ ነጻነት ወቅት የኢትዮጵያ መሪዎች በአስርጣታቸው ፈርመው በጸጋ ያስረከቡት የምንሰዶ ማሳደድ ነው የሚሉ ጥያቄዎች ሊነሱ ይችላሉ። የአሰብ ወደብ ጉዳይ እንደዚህ በዋዛ እንደ ከረን ወይንም እንደ ደቀ መሐሪ የኤርትራ አካል ነች፣ ኢትዮጵያን የሚመለከት ጉዳይ አይደለም ተብሎ የሚዘጋ ነገር አይደለም። የአሰብ ወደብ ጉዳይ ፍትሃዊ በሆነ መንገድ አለም አቀፍ ህጎች በሚደነግጉት መሰረት ካልተስተናገደ በኢትዮጵያና በኤርትራ መካከል መካከል ለዘመናት የማይቋረጥ የግጭት ምክንያት ሆኖ ይኖራል። የኢትዮጵያና የአካባቢው ሰላም በአሰብ ወደብና በአባይ ወንዝ ፍትሐዊ አጠቃቀም ላይ ተንጠልጥሏል ቢባል ማጋነን አይሆንም። የአሰብ ወደብ እንደ አባይ ወንዝ ተፋሰሶች የኢትዮጵያ ኢኮኖሚ መጻኢ ዕድል ወሳኝ ነውና ኢትዮጵያ በኤርትራ ነጻነት ወቅት ልታነሳቸው ይገባት የነበሩት በአለም አቀፍ ህግ የተደነገጉ መብቶቿን ለምን እንዳልጠየቀች አይታወቅም። ጠይቃም ከሆነ መልሱ ምን እንደነበረ ለምን ለህዝብ ይፋ እንዳልሆነ በወቅቱ የነበረው መንግስት ብቻ የሚያውቅ የሚታወቀው ምናልባትም መሪ ተቢዎች ቧልትና ፌዝ ስለተቀያየሩ ወይንም ስለተኮማመኩ በኢትዮጵያና በኤርትራ ህዝቦች መካከል ተምሳሌትነት ያለው ወዳጅነት ተመሰረተ ተብሎ ስላልታመነበት ሊሆን ይችላል። ይህ ብዙ የተባለለት ወዳጅነት የህዝቦች ወዳጅነት ስላልነበረ ማገር እንደሌለው ቤት ፈርሶ በፍቅር ተቃጥሎ የነበሩት ወዳጆች ዛሬ አይሰደቡ ስድብ፣ ዘለፋና እርግማን እየተቀያየሩ ነው። ወደ አሰብ ጉዳይ እንመለስና ኢትዮጵያ በአሰብ ወደብ ላይ ሊኖራት የሚገባት መብት ከዚህ ቀደም ስላልጠየቀች ዛሬ ጥያቄው አግዶታል ማለት አይደለም። በተጨማሪም ከዚህ ቀደም የሆነ አይነት ስምምነት ቢኖርም እንኳን የኤርትራ መሪዎች በኢትዮጵያ ላይ የወረራ ጦርነት ከፍተው በተለያዩ የጄናሻ ኮንቬንሽኖችና የተደነገጉትን በመጣስ በተማሪ ቤቶች ቤቶች ላይ ቦምብ በማዝነብ ህጻናትን፣ ከጦርነት ውጭ የሚገኙትን ሰላማዊ ሰዎች በመጨፍጨፍ ጦር ወንጀል ስለፈጸሙ ከነሱ ኢትዮጵያ የተፈራረመችው ስምምነት በሙሉ ውድቅ ሆኗል። ይህ አሰቃቂና አሳዛኝ ጦርነት ይዋልም ይደር በዓለም ህብረተሰብ ወኪሎች ገላጋይነት ወይንም በኢትዮጵያ ድል አድራጊነት መደምደሙ አይቀሬ ነበር። የኤርትራና የኢትዮጵያ ወኪሎች ዛሬ በስልጣን ላይ የምናያቸውም ላይሆኑ ይችላሉ፣ በግንባር ተገናኝተው ይደራደራሉ የሚል እምነት ነበር። ድርድሩም በዓለም አቀፍ ህጎች ላይ የተመሰረተ ስለሚሆን በዚህ ትንታኔያችን በእነዚህ ዓለም አቀፍ ህጎች መሰረት ኢትዮጵያ በአሰብ ወደብ ላይ ምንና ምን መብቶች አሏት የሚለውን ጥያቄ ለመመለስ ነው። አለም አቀፍ ህጎች ስንል የተባበሩት መንግስታት ድርጅትና የዘርፎቹ ውሳኔዎች፣ አህጉር አቀፋዊ ድርጅቶች የሚሰሩባቸው ደንቦችና ኮንቬንሽኖችን፣ ኮንቬናንቶችን፣ በአገሮች መካከል የሚደረጉ የዲፕሎማቲክ ግንኙነቶችና አገሮች ለረጅም ጊዜያት ሲሰሩባቸው የቆዩ ልማዳዊ ህጎችና ሌሎችንም ያጠቃልላል። ኢትዮጵያም ሆነች ኤርትራ የዓለም ህብረተሰብ አካል እንደመሆናቸው መጠን እነዚህንም ህጎች በአብዛኛው ፈቅደው የተቀበሉ ስለሆነ ለእነዚህ ዓለም አቀፍ ህጎች ተገዢ መሆን ይጠበቅባቸዋል። ኢትዮጵያ በአሰብ ላይ ያላትን መብት የምንመረምረው በእነዚሁ ህጎች ላይ በመመርኮዝ ይሆናል በማለት ያስረዳል። የተባበሩት መንግስታት ድርጅት የባህር ህግ አንቀጽ 69 ንኡስ አንቀጽ 1 እስከ 5 የባህር በር የሌላቸው ሀገራት በአካባቢያቸው ካለው ባህር የተፈጥሮ ሀብት እኩል የመጠቀም መብት እንዳላቸው ይደነግጋል። ይህም አሳ ማጥመድንና በባህር ውስጥ ያሉ የተፈጥሮ ሀብቶችን ፍለጋን ጨምሮ ሌሎች ባህር ተፈጥሮ ሀብት ጋር የተያዙ ሀብቶች ተጠቃሚነት መብትን ያካትታል። የዚሁ ህግ አንቀጽ 125 ንዑስ አንቀጽ 1 እንደሚያመለክተው ደግሞ የባህር በር የሌላቸው ሀገራት በአካባቢያቸው ያለውን ባህር የመጠቀምና የመሸጋገር አለም አቀፍ መብት አላቸው። ይህ መብት የባህር በር በሌለው ሀገር የባህር በር ባለቤት በሆነው ሀገርና በቀጠናው መካከል በሚደረግ ስምምነት ሊፈጸም እንደሚገባ በዚሁ አንቀጽ ንዑስ አንቀጽ 2 ላይ ተመላክቷል። አንቀጽ 27 ንዑስ አንቀጽ 1 ላይ ደግሞ እነዚህ የባህር በር የሌላቸው ሌሎቹ ሀገራት በስምምነት ከተደረገ የተለያዩ አገልግሎት ክፍያ ከሌለ በስተቀር ለተገለገሉበት ባህር ምንም አይነት የትራፊክ ታክስ ወይንም ሌላ ክፍያ እንደማይጠነቁ ይደነግጋል። የቀድሞ የአፍሪካ አንድነት ድርጅት በምስረታ ቻርተሩ መግቢያ ላይ በባህር ህግ ጉዳዮች ላይ ባሰፈረው ሀተታ የአፍሪካ ሀገራት የባህር በር ያላቸውን ጨምሮ ከባህር ሊያገኙት የሚገባቸው ጥቅም እያገኙ እንዳልሆነ ጠቅሶ የባህር በር የሌላቸው ሀገራት ከባህር የመጠቀም መብታቸው ሊጠበቅ እንደሚገባና ይህም ከዓለም አቀፍ መርህ አንጻር ሊታይ

ከላይ የተጠቀሱት ዓለም አቀፍ ህጎችና የአፍሪካ ህብረ ድንጋጌዎች ኢትዮጵያንም የሚመለከቱ ናቸው። ኢትዮጵያ የምትገኝበት ልዩ የኢኮኖሚ ዞን የአፍሪካ ቀንድ ሲሆን ይህም የጅቡቲ የኤርትራና የሶማሊያ የባህር ዳርቻን ያጠቃልላል። በሱዳንና በኬንያ በኩል ያለው መስመርም ሌላው የባህር በርን ለመጠቀም የሚያስችላት አማራጭ መንገድ ነው። በሌላ አነጋጋሪ የመንግስታቱ ድርጅት በ1982 ባወጣው የባህር ህግ አንቀጽ 69 የተጠቀሰው ድንጋጌ ከአንቀጽ 125 እስከ 132 የተገለጹ ድንጋጌዎች እና አንቀጽ 145 የኢትዮጵያውያን የባህር መውጫ መብት የሚመለከቱ ናቸው። ኢትዮጵያን፣ ኤርትራን፣ ሶማሊያንና ጅቡቲን ያቀፈውና በአፍሪካ አህጉር ምስራቃዊ ክፍል የሚገኘው የአፍሪካ ቀንድ ክልላዊና ዓለም አቀፋዊ ኃይሎች አይናቸውን እየጣሉበት አካባቢ ነው። ቀደም ሲል ይህን አካባቢ ዋና ትኩረታቸው አድርገው የነበሩት እንደ አሜሪካና ቻይና ያሉ ሀያላን የነበረ ሲሆን አሁን ግን የአፍሪካ ቀንድ ለአዳዲስ ተወዳዳሪዎች ወሳኝ የፉክክር ሜዳ ሆኗል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ቱርክ፣ ኳተር፣ ኢራንና ግብጽ በአፍሪካ ቀንድ ጥቅማቸውን በአካባቢው ለማስጠበቅ እየተንቀሳቀሱ ያሉና ዋና ቀጠናዊ ተዋናዮች ናቸው። በአሁኑ ጊዜ አሜሪካን፣ ፈረንሳይን፣ ጃፓንን፣ ቻይናን፣ የተባበሩት አረብ ኤሚሬትስንና ቱርክን ጨምሮ 11 ሀገራት በቀይ ባህር ዳርቻ ላይ የጦር ኃይል ሰፈራላቸው እዚህ የመገኘታቸው ምክንያት እንደየሀገራቱ ይለያያል። ይሁንና የቅርብ ጊዜ ጂኦፖለቲካዊ ክስተቶች የአካባቢውን ስትራቴጂካዊ ጠቀሜታ በማሳደጉ የቀይ ባህር ታላቅ የኃይል ሽኩቻ ምህዋር መሆኑ ግልጽ ሆኗል። የቀይ ባህር ተፈጥሮ፣ 2250 ኪሎ ሜትር የሚሸፍነው የቀይ ባህር ኮሪደር ሜዲትራንያ ባህርና ህንድ ውቅያኖስ አልፎ ወደ ኤዚያ የሚለየው ቁልፍ የውሃ መስመር ሲሆን በየአመቱ በቢሊዮኖች የሚቆጠሩ የንግድ እንቅስቃሴ ይከናወንበታል። ከ10 በመቶ በላይ የሚሆነው የዓለም ንግድ በየአመቱ በቀይ ባህር በኩል ያልፋል። የንግድ መስመሮች በአለም ላይ ያሉት አስር እጅግ ስትራቴጂካዊ የውሃ መንገዶች ሁለቱን ማለትም በባህሩ ደቡባዊ መግቢያ የሚገኘው ባቤል ማንዴብና በሰሜን ግብፅ የሚገኘው ስዊዝ ካናልን ያቋርጣል። ይህ የቀይ ባህር አካባቢ በዘይትና በከበሩ ማዕድናትም የበለጸገ ነው። እንደ የማሪን ኢንሳይት በቀይ ባህር ጠረፎች አስር ትላልቅና ስራ የሚበዛባቸው ወደቦች አሉ። በቀይ ባህር ዙሪያ ከሚገኙ ስራ የሚበዛባቸው ወደቦች መካከል የጅዳ ወደብ አንዱ ሲሆን በአመት ወደ 52 ሚሊዮን ቶን ጭነት፣ 4 ሚሊዮን ኮንቴነሮችን እና 275700 መንገደኞችን ያጓጉዛል። ውድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘናላችሁ እንቀርባለን። ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።